እርምት የሚያስፈልገው ነገር ስለሆነ ነው። የአለም ገበያ ከተማ አስተዳደር መንግስት ኮሚኒኬሽን መሐመድ ራመቶ የአለም ገበያ ከተማ መንግስት ኮሚኒኬሽን ኃላፊ የስምንተኛ ክፍል ተማሪ ስሙን መጻፍ አይችልም እና እኔ እንዲጽፉ አድርጌ ያለው ብሎ የራሱን ስም ለመካብ ራሱን ለመካብ ወይም ደግሞ ወርቅ ቀለም ስሙን ለመጻፍ የሄደበት አካሄድ ይሄ መታረም መቻል ነበር። ይሄ እንደ ስልጤ ራሱ እኔ ይህን ቪዲዮ ባልሰራ ደስ ይለኝ ነበር፣ ግን ብስራት ሬዲዮ ማለት ሚሊዮኖች የሚከተሉ ትልቅ ሚዲያ ላይ ስለወጣ መልስ ያስፈልገዋል። የስልጤ ሕዝብ እንኳን ተምሮ ሳይማር ስሙን መጻፍ ይችላል። ይገርማችኋል፣ ሳይማር ኬጂ ዋን። አለም ገበያም ሆነ ስልጤ ዞን የትኛውን ቦታ ሄዳችሁ ኬጂ ዋን፣ ኬጂ ቱ፣ ኬጂ ትሪ በእንግሊዝኛ ይናገራሉ። የሚገርማቸው ይሄ ግለሰብ እንዴት አይነት የምላስ ወለምታ ምትባለዋል። እሷም አሁን ብስራት ሬዲዮ ራሱ ጥላቻ ስላለበት ያችን ብቻ መዞ ነው ለዜና ያቀረበት ሚሊዮኖች እንዲያዩ ተድርጓል። ይሄ ስህተት ነው፣ ስህተት ነው። የሚመለከተው አካል በዚህ መንግስት ኮሚኒኬሽን በየመንገዱ በአለም ገበያ ከተማ ቦኖሻ መውጫ አቧራ አይኑን የሚያጠፋውን ህዝብ በደነብ መውጫ ያለው አዋ አቧራ የሳምባ በሽተኛ ያደረገውን ህዝብ ጉዳይ ያልዘገበው ለዚች ጉዳይ ስም ማጠልሸት ገጽታን ማበላሸት ማለት በመንግስት ደረጃ የተቋቋመ ትልቅ መንግስት ኮሚኒኬሽን ስህተት ነው የፈጸመው። እንዲህ አይነት ከሆነ አንዳንዴ እኛንም ይሉናል፣ የስልጤን ማታት የስልጤን ገጽታ አታበላሹ፣ አበላሻችሁ እናንተ። እኛ ስንቱን ነገር አፍነን ይዘው ነው

በስልጤ ዞን ስምንተኛ ክፍል ደርሰው ጽሁፍ በአግባቡ የማይጽፉ ተማሪዎች መበራከታቸው ተነገረ። በስልጤ ዞን የአለም ገበያ ከተማ አስተዳደር የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መሐመድ ዴተሞ ለብስራት ራዲዮ ተናግሯል። ተማሪዎች ትምህርታቸውን አቋርጠው በየመን፣ ሳኡዲ፣ በሊቢያ አውሮፓ የመሄድ ነገር አለ። ትክክል ነው። ይሄ እንደ ምክንያትነት የሚያቀርቡት ደግሞ ተምረው ስራ ላይ ያሉ የተቀጠሩ የመንግስት ሰራተኞች ደሞዛቸው ዝቅተኛ ከኑሮ ጋር አይሄድም ብለው ነው ምክንያት እንደ ምክንያትነት የሚጠቅሱት ማለት ነው። ስለዚህ ወደፊት ተምረው ስራ ይዘው በሀገራቸው ሰርተው በደንብ ተለውጠው የሚኖሩ ዜጎች ካልሆኑ በስተቀር ውጭ ሀገር ሄዶ በሁለት በሶስት ዓመት ውስጥ ቤት የሚሰራ ፎቅ የሚሰራ አለ ብለው ስለሚያስቡ ስደትን ይመርጣሉ። ስለዚህ መንግስት የስራ እድል መፍጠር፣ የኑሮ ውድነቱን ማረጋጋት፣ ዜጎች በሀገራቸው ተምረው የመንግስት ስራ ይዘው በደንብ እንዲኖሩ ማመቻቸት መቻን ነው አማራጭ የሚሆነው እንጂ ስምንተኛ ክፍል ስሙን መጻፍ አይችልም የሚል ገጽታ ማበላሸት ነው። እንደ እኔ እንደ ሴሌሽ ነገዘ ኢትዮጵያ ማለት ነው።